ተሳትፏቸው እጅግ በጣም በቁጥራቸውም አይታችኋል ብዬ አስባለሁ። የተጠበቀው 879 ነበር። ያገኘነው ወደ 900 አካባቢ ነው። አንዳንድ ቦታ የመተካካት ሌላ ጋርም ደግሞ እንደዚሁ አብሮ የመምጣት ጉዳይ ነበር። ከፍተኛ ተነሳሽነት የሚያሳይ ነበራል። ከመጡም በኋላ የነበረው የሀሳብ አቀራረብ እርስ በርስ መከባበር፣ በተለይ የሀገራዊ ምክክር ዓላማ በማሳካት አንጻር ስታይ እጅግ ውጤታማ ነበር። የሀገራዊ ምክክር ዓላማው በዋናነት ኢትዮጵያ ውስጥ ሀገራዊ መግባባትን መፍጠር ነው ሁለተኛው ምክክርን ባህል ማድረግ ነው ሶስተኛው በመንግስትና በህዝብ እንዲሁም በህዝብ መካከል እምነት እንዲፈጠር ማድረግ ነው በዚህ ስቃኝ እጅግ በጣም በሚገርም ሁኔታ በውስጥ እዛው ያላችሁ መከባበር መደማመጥ ትልቁ የፖለቲካችን ችግር ትናንትናም እንዳነሳ ነው መደማመጡ ላይ ነው ስለዚህ እርስ በርስ የተከባበሩ ሲደማመጡ ስናይ ለሌሎችም ትልቅ አራያ የሆኑ ሄደዋል ብዬ አስባለሁ አምናለሁ በሚዲያም ያው ያስተላልፋችሁ ነው እናንተም ስለዚህ ባጭሩ ከጠበቅነው አንጻር ማለትም አጀንዳን ከመሰብሰብ አንጻር ተሳትፏቸውን ከማየት አንጻር ከዚያ ደግሞ ነገ በሚደረገው እንደሚሰሙት አጀንዳ በማስረከቡም ሂደት ላይ እና ደግሞ ተወካዮቻቸውን በመምረጡም ሂደት ላይ እነዚህን በጣም ንቁ የሆኑ ተሳትፎችን እያየን ነበር እስካሁን ስለዚህ ባጭሩ ሲጠቀለል ከሀገራዊ ምክክር ኮሚሽን ዓላማ አንጻር የመጡ በዚህ በፌደራል ተቋማትና ማህበራት ተሳታፊዎች ያሳዩት እጅግ የነቃ ተሳትፎ ነበር፣ የተሳካ ነበር ብሎ መደምደም ይቻላል። ምክክሩ ትልቁ እድል ነው። ትልቁ እድል አንድ ብቻ ሳይሆን በጣም ትልቁ እድል ነው። ኢትዮጵያ እንግዲህ የምትታወቀው በአፍሪቃ ደረጃ ጸረ ኮሎኒያል ትግል በማድረግ ነው። ነፃ የሆነች አገር በመሆን ነው። ያኑን ያሸነፍ ነው በጦርነት ነው። ከእንግዲህ ግን በሰላም ለማሸነፍ ዳግማዊ አድዋን ኢትዮጵያ ውስጥ ለመፍጠር እያንዳንዱ ዜጋ ሰላምን በሰላማዊ መንገድ ለማምጣት ይህንንም የኢትዮጵያ የፖለቲካ ባህል ለማድረግ ሚዲያዎች በማስተማር ህዝብን የምክክርን አስፈላጊነት፣ ሰላምን በሰላማዊ መንገድ ማምጣትን እያንዳንዱ ሰው ችግር ባለው ቁጥር አጀንዳ ባለው ቁጥር ጠመንጃ ይዞ ጫካ መግባት፣ ዱላ ይዞ መውጣት ድንጋይ መወራወር ሳይሆን መነጋገር መሆኑን ማስተማር፣ ቤተ ክርስቲያናት እስካሁን እንደሚያደርጉት መስጂዶች፣ ሌሎችም የሃይማኖት ተቋማት በሙሉ ህዝብን የሰላምን ባህል ማስተማር። እያንዳንዱ ኢትዮጵያዊ ደግሞ አባቶቻችን በጦርነት ድል አድርገዋል፣ እኛ ደግሞ በሰላም ድል ማድረግ መቻል አለብን። ጋንዲ እንደምለው ጦርነትን ማካሄድ ከባድ ነው፣ ሰላምን ማካሄድ ግን የበለጠ ከባድ ነው። ስለዚህ ከባዱን ስራ ለመስራት ሁሉም ኢትዮጵያዊ ዝግጁ መሆን አለበት ብለን እናስባለን። እዚህ ላይ ምናልባት ትንሽ ግልጽነት የሚጎለው አንድ ነገር አለ። በጦርነት አንዱ አሸናፊ፣ ሌላው ተሸናፊ ነው የሚሆነው። በሰላም ግን ሁሉም አሸናፊዎች ናቸው የሚሆኑ። ለዚህ ነው እሱን ከባድ የሚያደርገው። ስለዚህ ለዚህ ከባዱ ስራ እያንዳንዱ ኢትዮጵያዊ የየራሱን ድርሻ እንዲያበረክት የየራሱን አስተዋጽኦ እንዲያደርግ የየራሱን አሻራ እንዲያኖር ልክ በታላቁ ግድብ ላይ እንዳደረገው ሁሉ ለዚህ ደግሞ ለሰላም ግንባታ ሰላምን በሰላማዊ ለማምጣት ቁልፉ ምክክር ነውና፣ ለዚህ ራሳችሁ እንዲያዘጋጁ ጥሪ ማቅረብ እፈልጋለሁ። አመሰግናለሁ።